ለዚህ ሀገር ምንድን ነው የምጠቅመው? ወንድ ወይ ለዚህ ሀገር ምን ጥቅምህ ምንድን ነው? ሳትዋጋ በክሬንሽ እየሄድክ ነው። ጌጥህም መዳናችን ብሮ አንድ ሰው እኮ አፉን ሙሉ ሆነ መናገር ሲፈልግ ጀግና መሆን አለበት። በትዳሩን ሚስቱን ቤተሰቦቹን ልጁን ቀጥ አድርጎ መያዝ አለበት። አንዳንድ ጊዜ እንደዚህ አይነት ሲሆን አሁን ይሄ ችግር ባል ነው ይባላል። ገባ አንተ ግን እንደዚህ አደረገች እንደዚህ አደረገች አልፈልግም የሚላሽ ነበር ምናምን እኔ ልንገር እና አትሌት ላይ ነበርኩ። ረሳሁት ማርያምን። አንድ ሰው ግን በቃ ከሶስት አራት ደቂቃ በኋላ ከረገጥኩ ይበቃሉ። ከዛ በላይ ከሄድክ በጣም እንትን ነው እንትን ነው ብሎ ላይ ትንሽ በጣም የሚያስጠላው እና ጎወር ካለ እንትና ላግዝ ብሎ ልጆች ጋር እንትን አትበል። ከልጆች ጋር ትመላስ ባይደወይ ጋይስ ለእናንተ ብይ ጌምን አላስቀረም። ገና እንሄድበታለን፣ ጌሙ እንጫወታለን። ለእናንተ ብይ ጌም የያስኩት ጌም የለም ለማንም የማቋርጠው ጌምም የለም። መተ ታብታብ ታደርጋለታቸውነ ሽር ታደርጋለን። አንተ ቡቱታ ጠብጠብ ታደርጋለህ። መተህ ጌታባ ቁጭ ብለታችሁን ጠብጠብ ታደርጋለህ። ጊፍት ከጌታባ አምጥተህ ልትሰጥ ነው አንተ። ለማንኛውም ጊፍት ነው ያልከው። ጊፍት ከጌታባ አምጥተህ ልትሰጥ ነው አንተ። መኪና የመኪናውን ሙቀት እንደዚህ ቂጥህን ያብላላ። እንዴት አድርገህ ነው አንተ ጊፍት የምትሰጠው? መተህ ቁጭ ብለህ ጠብጠብ ታደርጋለህ። ሼር ታደርጋለህ። ሼር አድርገህ ስትባል ሼር ታደርጋለህ። ይታባ

እንደ ላይክ ባይተ ወይ አንድ ሰው ፍቅር ከሌለው ከማንም ሰው ጋር አይቀርብም። እና ፍቅር ስላልነበራት አልፈልግም አለች። በቃ ምንድነው እኔን ካላገባሽ ብለሽ መንጨርጨር ያለብህ እንዴ? ኢትዮጵያ ለራስህ እኮ የኤርትራ ወደ ካልተደመርሽ ብላ ስንት ዓመት ፈልጋ ፈልግ ፈልፈ ሆነችም ተወቻት። አይደለም ሴት ሀገርም ሀገር የምናገር ከሆነ አልፈልግም ካለች እኮ እተዋታለሁ። እና ነገም ትግራዊ ነኝ ዛሬም ትግራዊ ነኝ። የምደብቀው ማንነት የለም፣ የምደብቀው ሀገር የለኝም። ከነ ባንዴራዬ የምገባው ከነ ባንዴራ ቪዲዮ ሰራለሁ። ማንም የሚያሽቋለጥ ነገር የለም። ይሄ ሁሉ ህዝብ፣ አሁን አብዛኛው ህዝብ እያየው ያለ ሮማ ፐርሰን ያ ሮማን ደግሞ ላይክ በጣም አሪፍ ሴት ማርያምን በጣም እና አንታሚኔር ነ የት ነበርን? የት ነበርን ወገና ሲይዙን እስኪ እና ይሄ ድባህሉ በደንብ አርጌ ማርያም እስኪ እንዲ ሊያን ቅጥቅጥ እንዳረገች እንደዛ አርገን ቅጥቅጥ ማረጋት የሊያን ስማ እንትን አታውቅም ሶሻል ሚዲያ ላይ ቡድኑ ስላወጣች ል ማለት ነው። ሻር የአንተን ደሞ በቃ ሴት አልፈልግህም ካለች በቃ አሽቆላጭ ስለሆንክ ለፍላፊ ስለሆንክ ከዛ ና ከዚህ ወሬ እየገጣጠምክ ስለምታወራ ኮንትሮምሮ ስለሆንክ በቃ እንደዛ ጋቶች በቃ አልፈልግህም ካለች በቃ አልፈልግህም ነው። ምንም ከአንተ ጋር የሚያገናኛት ነገር የለም። ኦኬ። እና በቃ ምንም የምታመጣው ነገር የላችሁም እናንተ በቃ። ቴንክዩ ሶ ማች ደግሞ ቴንክዩ ሶ ማች ምስ አይተወረድ ነው ሲኛካ ቅድም ብዙ ጊዜ እኮ ዝምዝምዝምዝም ትብለናል። እና ቴንክ ዩ ሶ ማች ጋይስ ጌማ ማንንም ሰው እንዳይቀር ይህ ሁሉ ህዝብ እያየኸው ያለው ነው ወደ ቀጭ እያየህ ነው ታያለህ። ገና ማርያም እንደ ፍሬንድ ነን ቲክታክ ላይ ቁጭ ብለታኛለህ። እዚ ድ ይሄ ልባለው ይሄ ባለ በደንባር ጌም መይ ሶስት አለ ጋይስ። ማርያም ይህ ሁሉ ህዝብ እያየው ያለው አንተ ቡቱታም ከጭገረን ወደ ፀጉር ወደ ጭንቅላት ጨጉር ያመጣ ሰው። ይህ ሁሉ ህዝብ እያየው ያለው የኔ ደጋፊ ነው፣ ሰባ ፐርሰንቱ ማለት ነው አትደውሉ እስኪ ጋይስ አንዳንድ ጊዜ ይሰማላ ይሰማል፣ ወገን ይሰማል፣ ወገን አንተ ይህ ህዝብ እያለ ለ ሰባ ፐርሰንት ማለት ነው የእኔ ድጋፊ ነው አይዞክ የሚል ማለት ነው። ገባ እናንተ በዱላ ሳይሆን ሲያድግ በፍቅር ያደገ ህዝብ ነው ያለው እዚህ እንዳንተ በዱላ ቢያድግ ኖሮማ ፍቅር አይገባም፣ ዘመድ አይገባው፣ ሀገር አይገባው፣ ማንነት አይገባው፣ ሃይማኖት አይገባው። ዝም ብሎ ድንቆር ማያይም ሆኖ የሚያድገው ማይይም፣ ገባ። የጌሜል ደግሞ ትመጣት አለ፣ ማርያም ቁጭ ብለ ታብታብ ታደርጋለ። ከዛ ጊዜ እንታያለን። ገና በዩቱብ ይሄድ ባህለው በቲክታክ መጨረሻ ላይ ይቅርታ ካልጠይቅ ናል ተወ፣ ማርያምን ይቅርታ ማለት አለብህ። የቤተሰብ ገበና አንደኛ ውጥ ሶሻል ሚዲያ ላይ ዘርግፍ ኩዝማት አንተ ማለት አለብህ። እኔ እስከ መጨረሻ አይድባለሁ እስከ መጨረሻ ድረስ ማለት ይቅርታ እስክትጠይቅ አንተነ ልጅ ሁሉ ያደረስከው ብዙቷ። ኦኬ፣ ወገን ዩቱብ አውጥቻለሁ። ሊንክ ባዮ ላይ ያላችሁ፣ ወይ ደግሞ አሞራ ሰማይ ብላችሁ በእንግሊሽ ሰርች አርጉ፣ ላይክ ዩቱብ ላይ ታገኛላችሁ። ሁላችሁም ሰብስክራይብ አርጉ። ዛ ኦኬ፣ እሸቀልባችሁ በምር በዚህም የምሸቀልበት እንዲያማራ ነው። እኔ አሪፍ ኮንተንት ይዤ እመጣለሁ፣ አስተማሪ የሆነ ነገሮችን፣ ፈን የሆነ ነገሮችን ይዤ እመጣለሁ ብዬ አስቤ ነበር። እንደዚያ አይሰራ ግ በአንተ ብቻ ነው ፈምሰው ነው ያሳያሉ። በአንተ ብዙ ሆን ቢያቺ ኩንታል ጤፍ ማያህላት በእናንተ ነው የሚሄደው፣ በእናንተ ነው የሚጀምረው። ያቺ ደግሞ ሶስት ሜትር የሚያክል አፋ ይሄን የሚያክል በማታ ሂጂ። በሚያዝያ ነው የተመለስኩት። ትሄጃለሽ። በአራታችሁ ነው የምሄድባችሁ። በአራታችሁ ዩቱቤን አምሳ ሺህ አደርሳታለሁ። ኦኬ ግን በኢሮፓ አቆጣጠር ጋይዝ መይ ሶስት ነው፣ አምስተኛው ወር ላይ ማለት ነው በኢትዮጵያ አራት ሰዓት የምሽት በኤሮፕ ዘጠኝ ሰዓት የምሽት ማለት ነው። ማንንም ሰው እንዳይቀር። ቢቀር ቢቀር ለራሱ በታርታ ብቻ አልሰረዝም። ለነሱ ብዬ አልያስኩትም። ለነሱ ብዬ የምሰርዘው ጌም የለም። ገባህ? እስከ መጨረሻው ጊዜ ሪኮርድ አርጋ እንዲህ እንደ ቡቱታ እንድትሆን በኋላ ተባረቁ። መኪና ላይ ቁጭ ብለህ ትውላለህ። ስራ ስራ ስራ ክብር ነው። ኦኬ እና ዩቱብ ሄዳችሁ ሰብስክራይብ አርኩ ወገን። በዛ በሰፊ በኋላ ላይ እልክላችኋለሁ በደንብ አድርጌ እንደገና። ገሙ እንዳትቀር፣ ማንም ሰው እንዳይቀር። ኦኬ ሜይ ሶስት